ይህ ዘውትር ሰኞ በዚህ ሰዓት የሚቀርብላችሁ የአውደ ኦርና ዜናችን ነው። በቅድሚያም ርዕሶቹን፤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የጥቃት ኢላማ ያደረጉ የጥላቻ ንግግሮች እንዲቆሙ ምእመናን ጠየቁ። ጥንታዊው የግዕዝ ቋንቋ በመላው ዓለም በሚገኙ ዩኒቨርሲቲዎች እየተሰጠ መሆኑ ተገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር የሚገኙ የግቢ ጉባኤ ተማሪዎች በመንፈሳዊ ሕይወታቸውና በትምህርታቸው መጠንከር እንደሚገባቸው ተገለጸ። በባለፈው ሳምንት ለሁለት ቀን በመስቀል አደባባይ የተገኘው የፕሮቴስታንቱ ፓስተር ድብቁ ሴራ ተጋለጠ። በሶሪያ ክርስቲያኖች ላይ እየተፈጸመ ያለውን ጭፍጨፋ በርካታ የቤተክርስቲያን መሪዎች አወገዙ። ፖላንድ ወደ ሁለት መቶ ጫማ የሚደርስ የድንግል ማርያም ሐውልት ልትገነባ ነው። በአሜሪካ በርካታ ወጣቶች ወደ ኦርቶዶክስ መመለሳቸው ክርክር አስነሳ። አሁን ዝርዝሩን። በተለያዩ የማህበራዊ ሚዲያ አማራጮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢላማ ያደረጉ የጥላቻ ንግግሮችንና መልእክቶች በአፋጣኝ እንዲቆሙ እና መንግሥትም ህጋዊ እርምጃ እንዲወስድ ቲኤምሲ ያነጋገራቸው ምዕመናን ገልጸዋል። ማናቸውም ቤተ እምነቶች መብቶቻቸው እንዲከበር እንደሚፈልጉትና የሃይማኖታቸውን አስተምሮ በነፃነት ማስተላለፍ ህገ መንግስታዊ መብታቸው እንደሆነ የጠቀሙት አስተያየት ሰጪዎቹ፣ በተመሳሳይ ሁሉም ቤተ እምነቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን እምነትና አስተምሮ ባከበረ መልኩ ሊንቀሳቀሱ እንደሚገባ ገልጸዋል። ሁሉም ኢትዮጵያውያን የሃይማኖት ነጻነታቸውን ተጠቅመው በማናቸውም መልኩ ሃይማኖታቸውን ማራመድ ህገ መንግስታዊ መብታቸው ቢሆንም የሌላውን እምነት ማንቋሸሽ፣ ማንኳሰስና ማጥላላት ፈጽሞ ተቀባይነት የሌለውና ግጭት ቀስቃሽና ጸረ ሰላም እንቅስቃሴ መሆኑን ነው የተገለጸው። ባለፉት ጊዜያት ከአንዳንድ ቤተ እምነት ተከታዮች ስለ መድኃኒታችን ኢየሱስ ክርስቶስ ስለ ቅዱሳን ስለ ነዋየተ ቅድሳት ብሎም የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት በምታስተምራቸው ትምህርቶች ላይ ትኩረት ያደረጉ የጥላቻ ንግግሮች ሲተላለፉ መቆየታቸው የሚታወስ ነው። በተለይም መዋቅራዊ ድጋፍ እየተሰጠው በሚመስል መልኩ የጥላቻ ንግግሮች ተባብሰው መቀጠላቸው እና ይኸውም ጥላቻ በኤሌክትሮኒክስ ሚዲያ ብቻ ሳይሆን በሜንስትሪም እና በመጽሐፍትም ጭምር ሲካሄዱ መቆየትና እየተካሄደ መሆኑ በርካታ ምዕመናንን ያሳዘነና ያስቆጣ መሆኑ ተመላክቷል። መንግስት እነዚህን የጥላቻ አራማጆችና ጸረ ሃይማኖት ግለሰቦችን በሕግ አግባብ እንዲጠይቅም ምዕመናን ጥሪ ያቅርበዋል። መረጃው የተዋሕዶ ሚዲያ ማዕከል ነው። ጥንታዊው የግዕዝ ቋንቋ በመላው ዓለም በሚገኙ ዩኒቨርሲቲዎች እየተሰጠ መሆኑ ተገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ለአምልኮ አገልግሎት በዋናነት እያገለገለ የሚገኘው ጥንታዊው የግዕዝ ቋንቋ ከኢትዮጵያ አልፎ በግብፅ፣ በጀርመን፣ በግሪክ፣ በዩናይትድ ስቴትስ እና በእንግሊዝ ባሉ ሀገሮች በሚገኙ ታላላቅ ዩኒቨርሲቲዎች ትምህርቱ እየተሰጠ መሆኑን የደረሰን መረጃ ይጠቁማል። ይህ ጅማሮ በተለይ በሃይማኖት በባህልና በታሪክ አውድ ውስጥ ይህን ጉልህ ሚና እንደሚጫወት ምሁራን ገልጸው በቋንቋ የመጠቀምና የማጥናት ፍላጎት እያደገ መሆኑ የኢትዮጵያ ጥንታዊ ስልጣኔና ታሪክ የኦርቶዶክስን ከዘመናት በጥበብ መበልጸግ ጭምር ያስተዋውቃል ብለዋል። ኢትዮጵያን ጨምሮ የግዕዝ ቋንቋ የሚሰጥባቸው ዩኒቨርሲቲዎች ለመጠቆም ያክል በኢትዮጵያ እንደ አዲስ አበባ ዩኒቨርሲቲ፣ ሐረማያ ዩኒቨርሲቲ ያሉ ዩኒቨርሲቲዎች በስነ ጽሑፍና ሃይማኖታዊ ታሪክ ላይ በማተኮር ይሰጣሉ። ግብፅ በካይሮ በሚገኘው የኮፕቲክ ኦርቶዶክስ ቴዎሎጂካል ሴሚናሪ ግዕዝን በስርዓተ ትምህርታ አካተዋለች በጀርመን የላይፕዚንግ ዩኒቨርሲቲ በግዕዝ ላይ ኮርሶችን እንደ አፍሪካ ጥናትና ስነ መለኮት መርሃ ግብሮች ይሰጣል። የግሪክ ዩኒቨርሲቲም የግዕዝ ቋንቋ ጥናቶችን ከሃይማኖታዊና ስነ መለኮታዊ ኮርሶች ጋር በማዋሃድ ሊቃውንት ስለ ኢትዮጵያ ክርስትና እና ስለ ቅዱሳት መጻሕፍት ጠለቅ ያለ ግንዛቤ እንዲኖራቸው በማድረግ ተጀምሯል። ዩናይትድ ስቴትስ የሃርቫርድ ዩኒቨርሲቲ እና የፕሪንስተን ዩኒቨርሲቲ የግዕዝ ቋንቋ ኮርሶችን በቅርብ ምስራቅ ቋንቋዎች እና ስልጣኔዎች እና ሃይማኖታዊ ጥናቶች ትምህርት ክፍሎች ይሰጣሉ። በእንግሊዝ የኦክስፎርድ ዩኒቨርሲቲ እና የለንደን ሶኦኤኤስ ዩኒቨርሲቲ ግዕዝን እንደ ምስራቃዊ ጥናት የአፍሪካ ኢትዮጵያ ጥናት ክፍል ያካተቱ ፕሮግራሞች ያቀርባሉ። በተጨማሪም በተለያዩ አህጉራት የሚገኙ ተቋማት የግዕዝ ቋንቋን መስጠት በዓለም አቀፍ ደረጃ ለሃይማኖት ለአካዳሚክና ለባህል ጥናቶች ወሳኝ አካል ሆኖ እንዲቀጥል ወሳኝ ሚና እየተጫወቱ ነው። መረጃውን ከሃርቫርድ ዩኒቨርሲቲ ይፋዊ ገጽ አግኝተነዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር የሚገኙ የግቢ ጉባኤ ተማሪዎች በመንፈሳዊ ህይወታቸው እና በትምህርታቸው መጠንከር እንደሚገባቸው ተገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በማህበረ ቅዱሳን የጅግጅጋ ማዕከል በዩኒቨርሲቲ ግቢ ጉባኤት ተማሪዎች በ2016 እና በ2017 የትምህርት ዘመን የተገኙ ሶስት ዋንጫዎችን እና አንድ ሜዳሊያ በዛሬ ዕለት መጋቢ ብርሃናት ቀሲስ ሙልቀን ብርሃኑ ለማህበረ ቅዱሳን ዋና ስራ አስፈጻሚ ለመምህር ዋሲሁን በላይ አስረክበዋል። መምህር ዋሲሁን በላይ የማህበሩ ዋና ስራ አስፈጻሚ ባስተላለፉት መልእክት አዲሱ የግቢ ጉባኤ ስርዓተ ትምህርት ተቀርጾ የግቢ ጉባኤ ተማሪዎችን በማስተማር ቤተክርስቲያናቸውን ሀገራቸውን እንዲሁም ቤተሰቦቻቸውን እንዲጠቅሙ እየተተገበረ ይገኛል ብለዋል። ማህበረ ቅዱሳን ዛሬ የተረከባቸውን የዋንጫዎችና የሜዳሊያ ስጦታዎች ለሌሎች ተማሪዎች ማነሳሻ ብሎም አራያ እንዲሆኑ በቅርስነት እንደሚቀመጡ መምህር ዋሲሁን ጠቁመዋል። አክለውም የከፍተኛ ትምህርት ተቋማት ግቢ ጉባኤያት ተማሪዎች በዓላማቸው በመጽናት በመንፈሳዊ ህይወታቸውና በትምህርታቸው መጠንከር እንደሚገባቸው ያሳሰቡ ሲሆን ማህበሩን አክብረው ተማሪዎቹ የልፋታቸው ውጤት የሆኑትን ዋንጫዎችና ሜዳሊያ በመስጠታቸው በእግዚአብሔር ስም አመስግነዋል። መረጃውን በማህበረ ቅዱሳን ሚዲያ ኦፊሻል በሆነው በፌስቡክ ገጹ አስነብቦናል። በሶሪያ ክርስቲያኖች ላይ የተፈጸመ ያለውን ጭፍጨፋ በርካታ የቤተ ክርስቲያን መሪዎች አወግዙ። በሶሪያ ክርስቲያኖች ላይ በደረሰው ማንነት ላይ ያነጣጠረ ጥቃት በርካቶችን አሳዝኗል። በርካታ የቤተ ክርስቲያን መሪዎችም ድርጊቱን አውግዘዋል። የግሪክ ኦርቶዶክስ የአንጾኪያ ፓትሪያሪክ ጆን ኤክስ፣ የሶሪያ ኦርቶዶክስ ፓትሪያሪክ ኢግናጥዮስ ኤፍሬም ሁለተኛና የግሪክ ፓትሪያሪክ ዮሴፍ ኤፕሲ በንጹሃን ዜጎች ላይ የሚደርሰውን ጥቃት በተለይም በሴቶችና ሕፃናት ላይ የሚደርሰውን አሰቃቂ ግድያ አውግዘዋል። ቤት ማውደሙን ዘረፋውንና በክርስቲያኖች የሚደርሰውን ከፍተኛ ስቃይ አጉልተው አሳይተዋለም። የቤተ ክርስቲያኑ መሪዎች የበቀልና የመገለል አዙሪት እንዲቆም በመጠየቅ በሁሉም የሶሪያ ዜጎች መካከል እኩል መብትና እውነተኛ አጋርነት እንዲኖርም አሳስበዋል። የእነርሱ ውግዘት በሶሪያ በሚገኙ ክርስቲያኖች ላይ እየተደረገ ባለ ዛቻና ማስፈራራት ወቅት ነው። ከዚህ ጋር ተያይዞ አዲሱ ሶሪያን እመራለሁ እያለ የሚገኘው የኤችቲኤስ ቡድን ድርጊቱን ኮንኖ በዚህ ላይ የተሳተፉትን ጽንፈኞች የአንሳር አልተዋሃዲ ናቸው ሲል ገልጿል። ይህንን ተከትሎ ወንጀለኞቹን አሳዶ በመያዝ ለፍርድ እንደሚያቀርቡም ቃል ገብተዋል። በዲር ኢዞር እንደ አልኑስር ግንባርና እስላማዊ መንግሥት ባሉ የጂሃዲስቶች ቡድኖች ለአመታት ሲሰነዘር የቆየውን ጥቃት ተከትለው የክርስቲያን ሕዝብ ቁጥር አሽቆልቁሏል። በአብያተ ክርስቲያናቱ ውድመትና በቀጠለው የጸጥታ ስጋት ምክንያት የተሰደዱ አብዛኞቹ ክርስቲያን ቤተሰቦች አልተመለሱም። የኤችቲኤስ መሪ አህመድ አልሻራ ወደ ስልጣን መምጣት የአናሳ ሃይማኖቶችን ሁኔታ የበለጠ አወሳስቦታል። በሶሪያ ውስጥ የአናሳዎቹን መብትና አንድነት ለመደገፍ ቃል የተገባ ቢሆንም በክርስቲያኖች ላይ የሚደርሰው ጥቃት በቀጠለበት ሁኔታ ጥርጣሬውን አሁንም ከፍተኛ ሆኗል። ዓለም አቀፉ ማህበረሰብ ሁኔታውን በቅርበት እየተከታተለና ና በሶሪያ ውስጥ ክርስቲያኖች ጥበቃ እንዲደረግላቸው ጥብቅና እየቆመ መሆኑም ተነግሯል። ኒውዮርክ ፖስት እንደዘገበው ፖላንድ ወደ ሁለት መቶ ጫማ የሚደርስ የድንግል ማርያምን ሐውልት ልትገነባ ነው። ፖላንድ ወደ 200 ጫማ የሚጠጋ የድንግል ማርያምን ሐውልት ልትገነባ ነው። ይህ ሊሆን የሚችለው የዓለማችን ረጅሙ የሃይማኖት ሐውልት ነው። በፖላንድ ኮንቶፒ የድንግል ማርያም ሐውልት ላይ ግንባታ ተጀምሯል። ሐውልቱ ራሱ በ 133 ነጥብ ሁለት ጫማ ላይ ይቆማል እና 50 ጫማ ከፍታ ባለው የዘውድ ቅርጽ ላይ ይጫናል ይህም በጠቅላላው ወደ 180 ጫማ ቁመት ይደርሳል ይህ የእግረኛ መድረክ እንደ ማመልከቻ ወለልና ለጎብኚዎች የጉዞ ቦታ ሆኖ ያገለግላል የሐውልቱ አቀማመጥ በኮንቶፒዮ በሚገኘው የእመቤታችን ቅድስት ድንግል ማርያም ቅድስተ ቅዱሳን አቅራቢያ በስትራቴጂካዊ መንገድ የተመረጠ ነው። ይህም ቦታ ከደብሪዚን ምድር ክልል ለብዙ ዓመታት ምእመናንን ይስባል። ይህ ሐውልት ሲጠናቀቅ መቶ ጫማ የሚጠጋ ቁመት ካለው ከሪዮ ዴጀኖሮ ብራዚል ከሚገኘው ቤዛዊት ክርስቶስ እና በፖላንድ ሲዮቦሪዚን የሚገኘው የክርስቶስ ንጉሥ ሐውልት ከሌሎች ታዋቂ ሃይማኖታዊ ምልክቶች ይበልጣል ተብሏል። ግንባታው በግምት 18 ወራት ይወስዳል ተብሎ ይጠበቃል። ዘገባው የፎክስ ኒውስ ነው። በአሜሪካ በጣም በርካታ ወጣቶች ወደ ኦርቶዶክስ መመለሳቸው ክርክር አስነሳ። በቅርብ ዓመታት ውስጥ በዩናይትድ ስቴትስ ውስጥ ያለው የኦርቶዶክስ ክርስትና በወጣት ወንዶች ላይ አስደናቂ ጭማሪ አሳይቷል። በ2022 የተደረገ ጥናት ከ2019 ጋር ሲነጻጸር የ78% ጭማሪ አሳይቷል። ከነዚህ ውስጥ አብዛኞቹ በዋነኝነት በሃያዎቹ እና በሰላሳዎቹ ውስጥ ያሉ ወንዶች ወደ ቤተ ክርስቲያን ጥንታዊ ወጎች፣ የተዋቀረ ስነ መለኮትና ለስርዓት ትኩረት ይሰጣሉ። ደጋፊዎች ይህንን አዝማሚያ እንደ ባህላዊ እምነት አዎንታዊ መነቃቃት ቢመለከቱም ተችዎች ግን ጥልቅ በሆነ ባህላዊና ርዮተ ዓለም ለውጦችና ውስብስብ እንድምታዎችን እንደሚያንፀባርቅ ያስጠነቅቃሉ። የዚህ አዝማሚያ ደጋፊዎች የኦርቶዶክስ ክርስትና ከዘመናዊ ሴኩላሪዝም ከአንጻራዊነት እና ከዘመናዊው ማህበረሰብ አለመረጋጋት መሸሸጊያ እንደሆነ ይከራከራሉ። ለብዙ ወጣት ወንዶችም የኦርቶዶክስ አስተምሮ የማይለወጥ የተረጋጋ ተፈጥሮ እንዳለው ይነገራል። በቅርቡ ወደ ኦርቶዶክስ የመጣ አንድ ወጣት ሁሉም ነገር በየጊዜው በሚለዋወጥበት ዓለም ውስጥ ኦርቶዶክስ እንደ ዓለት ሆና ትቀጥላለች ብሏል። አንዳንዶች ደግሞ ቤተ ክርስቲያን ለአምልኮ ለጾምና ለጸሎት የተዋቀረ ልዩና ማራኪ እንደሆነ ይጠቁማሉ። የኦርቶዶክስ ገዳማውያን ወጎች ተግሳጽና እውነተኝነትን የሚያጎሉ በሕይወታቸው ውስጥ ጥልቅ ትርጉምና መንፈሳዊ ጥንካሬን ከሚፈልጉ ወንዶች ጋር ይጣመራል። በተጨማሪም የመስመር ላይ ማህበረሰቦች ፖድካስቶችና የኦርቶዶክስ ተጽዕኖ ፈጣሪዎች ግንዛቤን በማስፋትና አዳዲስ አማኞችን በመሳብ ጉልህ ሚና ይጫወታል። ዘገባውን ያገኘነው ከወደ አሜሪካ ነው። ይህ የአውደ ኦርና የዜና አገልግሎት ክፍል ነው። ከእኛ ጋር ስለነበራችሁ እያመሰገንን በቀጣይ ከሌሎች ዜናዎች ጋር እስክንገናኝ መልካም ሳምንት